አንድ አደገኛ እባብ ጫካ ውስጥ ብቻዋን ካገኛት ሴት ጋር ያደረገው አሳዛኝ ነገር። ዋቲባ እድሜዋ 54 ነው። ከባለፈው ሐሙስ ጀምሮ መጥፋቷ ቤተሰቧን አስጨንቀዋል። ሁሌም የምትገኝበት የአትክልት ማሳዋ ሲፈተሽ ባለመገኘቷ የአካባቢው ሰዎች በጋራ ዋቲባን መፈለግ ይጀምራሉ። ከቀናት ተከታታይ ፍለጋ በኋላ በአንድ ደሴት ጫካ ውስጥ ነጠላ ጫማዋና ማጭዷ ሳር ላይ ወድቀው ይገኛሉ። ቤተሰቧ ፍርሃት ገባው። እዛው አቅራቢያ ፈላጊዎቹ አንድ አደገኛ ትልቅ እባብ ሆዱ ተነፍቶ ተኝቶ ያያሉ። ሰዎቹ ተጠራጠሩ። ጊዜ ሳያጠፉ ቀስ ብለው እባቡን ከበቡት። በኋላ ላይ ከቦታው የተሰማው ዜና ዓለምን አስገርሞ ብዙዎችን አነጋግሯል። ዋቲባ ምን ሆነች? ከእባቡ ጋርስ እንዴት ጣፋን ተዋል ሊያገናኛት ቻለ? በዛሬው ቪዲዮ ስለዚህ አሳዛኝ ታሪክ በዝርዝር እናገራለን። ቪዲዮውን ሼር፣ ላይክ እና ሰብስክራይብ በማድረግ የቻናሉ ቤተሰብ የሆኑ እናመሰግናለን። የ54 ዓመቷ ዋቲባ የምትኖረው የነበረው ሉላዊስ በተባለች የኢንዶኔዥያ ደሴት ነው። ታዲያ ይህ አካባቢ ከሌሎች ደሴቶች ለየት የሚያደርገው በቦታው አደገኛና እስከ 10 ሜትር ርዝመት የሚለኩ መርዘኛ እባቦች የሚገኙበት ስፍራ ነው። እነዚህ እባቦች በቁጥቋጦ ወይም በሳር ወይም በአሸዋ ውስጥ ተደብቀው በማደን የሚታወቁ ሲሆን ያደኑትን እንስሳ ሙሉ አካላቱ ላይ ተጠቅልለው አጥንቱን በመስበርና በመጨፍለቅ ትንፋሽ አሳጥተው በመግደል ይታወቃሉ። ከዛም ታዳኙ ሲሞት በአፋቸው በመጠቀም ቀስ በቀስ እየዋጡ ረሀባቸውን ያስታግሳሉ። አገዳደላቸው ብዙውን ጊዜ ትንፋሽ በማሳጣት ሲሆን፣ ምግባቸውን ሙሉ በሙሉ በመዋጥ ይታወቃሉ። መንጋጋቸው በቀላሉ ከሚተጣጠፍ ሌጋሚንት ጋር በመያያዙ እነዚህ እባቦች ያለምንም ችግር ትላልቅ እንስሳዎችን የመዋጥ ብቃት አላቸው። ነገር ግን ብዙውን ጊዜ ወደ ሰው ጋር ስንመጣ ካልተቸገሩ፣ ካልተራቡ በስተቀር ምርጫቸው አይደለንም። ምክንያቱም የሰው ትከሻ በቀላሉ ተሰባሪ ባለመሆኑ እንደሆነ አንድ በአራዊቶች ላይ ጥናት ያደረገ ተመራማሪ ገልጿል። እነዚህ እባቦች ፓይተን በመባል የሚጠሩ ናቸው። ብዙውን ጊዜ አጥቢ እንስሳዎችን ሲመገቡ ይታያሉ። አዞን እንኳ ሳይቀር ጨፍልቀው አለስልሰው ሲመገቡ ብዙ ጊዜ ታይተዋል። በተለምዶ አይጦችንና ትናንሽ እንስሳዎችን እንደሚበሉ ቢነገርም ነገር ግን እርግታቸውና ርዝመታቸው ሲጨምር ሆዳቸውን ለማስታገስ እና አይጥን ትተው ወደ ትላልቅ እንስሳ ውስጥ ትኩረታቸውን ያደርጋሉ። በአጠቃላይ እባቦቹ እንስሳ ይሁን እንጂ ለቁመቱ ለግዝፈቱ ምንም ጭንቀት የለባቸውም። አሳማ እንዲሁም ትላልቅ ላሞችን መመገብ ይችላሉ። ነገር ግን እነዚህ እባቦች አንዳንዴ ከእነሱ በላይ የሚገዝፍ እንስሳ ገድለው ከዋጡ በኋላ ሆዳቸው ውስጥ ደርሶ ከመፈጨቱ በፊት አካላቸው ፈንድቶ ሊሞቱ ይችላሉ። እነዚህ አደገኛ እባቦች ትላልቅ እንስሳ ካላገኙ እንደሌላው አርፈው በመቀመጥ ፋንታ ትናንሽ እንስሳዎችን በመመገብ ረሃባቸውን ማምለጥ ይችሉበታል። ለዓመታት እነዚህ እባቦች ሰዎችን አይመገቡም እየተባለ ይነገር ነበር። ነገር ግን በ2021 በደቡብ አፍሪካ የሚኖር የ10 ዓመት ታዳጊ ሕፃን በአንድ ድንጋያማ ቀለም ያለው ፓይተን እባብ ተውጦ እንደተበላ ተሰምተዋል። በ2017 በዱላውሲ ደሴት አንድ ገበሬ ርዝመቱ 7 ሜትር በሚለካ ፓይተን እባብ እንደተዋጠ ተነግሯል። ገበሬው በጫካ ውስጥ የዘንባባ ዛፍ እየተንከባከበ ባለበት ሰዓት ነበር ጥቃቱ የደረሰበት። ከሰዓታት በኋላ እባቡ እዛው አካባቢ ተገኝቶ በሰዎች ተይዞ በትልቅ ቢላ ሁሉ ተቀዶ የገበሬው ሰውነት ሳይፈጭ ሊድን ችሏል። ነገር ግን ገበሬው ሳይነካ በዛው ሊያሸልብ ችሏል። እዛው በኢንዶኔዥያ አንድ ወጣት በማሳው እያለ 7.8 ሜትር ርዝመት ባለው እባብ ጥቃት ደርሶበት ሊዋቅ ሲል እንደምንም ታግሎ ህይወቱን እንዳተረፈ ተገልጿል። ወደ ዛሬው ታሪካችን ስንመለስ ዋቲዋ ለቀናት ጠፍታ ትቆያለች። ቤተሰቦቿ ወደምትሰራበት አትክልት ስፍራ ሲያቀኑ ሊያገኙት አልቻሉም። በደሴቱ የሚኖሩ ሰዎችን አስተባብረው ሰፋ ያለ ፍተሻ በአካባቢው ማድረግ ይጀምራሉ። ከዛ በአንድ ስፍራ ላይ ጫማዋና ስትሰራበት የነበረው ማጭዷ መሬት ላይ ወድቀው ይገኛሉ። አካባቢው በደንብ ሲፈተሽ በ30 ሜትር ርቀት ላይ አንድ ሰባት ሜትር የሚሆን እባብ ሆዱ ተነፍቶ መንቀሳቀስ አቅቶት ተኝቶና ተጋድሞ ያገኛሉ። ነዋሪዎቹ እባቡ ምናልባት ዋቲባን ሊውጥ ይችላል የሚል ጥርጣሬ አድርባቸዋል። ፈላጊዎቹ ወዲያውኑ ጊዜ ሳያጠፉ እባቡን ከበው እንዳያመልጥ ያስሩታል። እዛው ላይ ገድለውት ወደ አትክልት ቦታው ተሸክመው ያመጡታል። በቦታው ሁኔታውን ሲከታተል የነበረ ፖሊስ ለዜና ጣቢያዎች እባቡ ከጫማው አቅራቢያ መገኘቱ ለግድያ እንደዳረገው ገልጾ፣ ቦታው በድንጋጤ ተሞልቶ ሁሉም እንባ በእንባ ሆኖ መጨረሻውን ለማወቅ በጉጉት ሲጠብቅ እንደነበረ ገልጸዋል። ከዛ የአካባቢው ሰዎች በቢላ የእባቡን ሆድ ሰንጥቀው ሲከፍቱት የዋቲባ የሰውነት አካል በውስጡ ይገኛል። ሁሉም ያዩትን ማመናቀታቸው ሰውነቷ ስብርብሩ ወጥቶ ተጨፍልቆ ቢገኝም ነገር ግን ሙሉ በሙሉ ባለመፈጨቱ ቤተሰቦቿ የተቀረውን ሰውነቷ መሬት ውስጥ ሊቀብሩ ችለዋል። በጊዜው ይህ ዜና ሙሉ ዓለምን ያነጋገረ ሲሆን ብዙዎችም እባብ ሰውን አይወጥም የሚለውን አስተሳሰብ ውሸት መሆኑ ማረጋገጫ ነው ሲሉ ገልጸዋል። የአካባቢው ፖሊሶች የእባቡ ቁመት ሰባት ሜትር ቢሆንም ነገር ግን ሲለጠጥ አስር ሜትር እንደሚደርስ አሳውቀዋል። በአካባቢው እነዚህ አደገኛ እባቦች በብዛት የሚገኙ ሲሆን ከዓመት በኋላ በተመሳሳይ መልኩ ሌላ ሰው በእባብ ተውጦ እንደተበላ ተነግሯል። በየዓመቱ በዓለም ውስጥ አምስት ሚሊዮን ሰዎች በእባብ የሚነደፉ ሲሆን ከ80 ሺ እስከ 137000 ሰዎች በየዓመቱ እንደሚሞቱ ጥናቶች ያመለክታሉ። እባቦች በብዛት ጥቃት የሚያደርሱበት ሀገር ህንድ ስትሆን ባለፈው አመት የብዙ ሰዎች ሞት ተመዝግቧል። እሺ ተመልካቾቼ ለዛሬ የነበረኝ መረጃ ይህን ይመስል ነበር። ቻናሉ የእናንተ በመሆኑ ቪዲዮውን በተመለከተ ያሻችሁን አስተያየት ኮመንት ላይ አስቀምጡ። ቪዲዮውን ሼር፣ ሰብስክራይብ እና ላይክ በማድረግ የቻናሉ ቤተሰብ ይሁኑ። ቻው፣ አመሰግናለሁ።